ን ኃያላን ወይም ሱፐርፓወርስ የሚለው ቃል እነዚህን ሁለት ሀገራት ለመጥራት ሲውል ትርጉም አለው። በእርግጥም እነዚህ የዓለምን ኢኮኖሚ አርባ ሶስት በመቶን ብቻቸውን ጠቅልለው የያዙ ሀገሮች ሀያል መባል ልካቸው ነው። እዚህ ጋር ይህንን ቁጥር ልብ እንበለው። የዓለም ኢኮኖሚ የ191 ሀገራት ምጣኔ ሀብት ተደምሮ 57 በመቶ ብቻ ነው። ቻይናና አሜሪካ ብቻቸውን 43 በመቶውን ጠቅልለው ይዘውታል። የምድራችን ጦር ሰራዊትን 20 በመቶ የያዙት ቻይናና አሜሪካ ሱፐር ፓወርስ ቢባሉ ተገቢ ነው። ደግሞም ከዓለም ሕዝብ አንጻር ሲታይ የሁለቱ ሀገራት ዜጋ ተደምሮ የምድራችንን አንድ አራተኛ ብቻ የሚይዝ ነው። እነዚህ ሁለት ጉልበታማ ሀገሮች እነዚህ ለእላ ሀያላን መንግስታት አሁን ቅልጥ ባለ የንግድ ጦርነት ውስጥ ገብተዋል። ትራምፕ ለጣሉት የንግድ ታሪፍ አጸፋውን ያስቀመጠችው ቻይና እንደገና ሌላ ጭማሪ ከዋሽንግተን ዲሲ ቀርቦባታል። የእነሱ አለመግባባት የዝሆኖቹ መጣላት ደግሞ ሳሮቹን መረጋገጡና ማድቀቁ አይቀሬ ነው። የእነዚህ ሁለት ሀገራት የንግድ ጦርነት ምንጩና ተጽዕኖው እንዴት ያለ ነው? ኢትዮጵያን ጨምሮ በብዙ የአፍሪካ ሀገሮች የተሰማራችው ቻይና ከአሜሪካ ጋር የገባችበት ውዝግብ ለእነዚህ ድሀ ሀገራት የሚኖረው ሚና ምንድን ነው? ይህ የንግድ ፍልሚያ መዳረሻውስ የት ነው? ለመሆኑ ግን ዶናልድ ትራምፕ ለምን ታሪፍ ይሉትን የኢኮኖሚ ፖለቲካ ይዘው መከሰት ፈለጉ? ይህ እየተንኮታኮቱና እየወደቁ ያሉ መንግስታት ለወረሩት የአፍሪካ ቀንድ ምን ማለት ነው? ከቶ ለኢትዮጵያስ ምንድን ነው? ለብልጽግናው መንግስትና ለአገሪቱ ሕዝብ እንዴት ተደርጎ የሚተረጎም ውጤት ሊኖረው ይችላል? እነዚህ ጥያቄዎቹ ናቸው። በዚህ ጥንቅር ለመመልከት የምንጥረው ይህንኑ ነው። የዶናልድ ትራምፕ ታሪፍ፣ የቻይና አጸፋ፣ የዋሽንግተን መርካንታል ፖሊሲና የቻይና ኢንቨስትመንት የሁለቱ ቁንጮዎች አለመግባባት፣ ዓለም በሀያ አንደኛው ክፍለ ዘመን ሁለተኛው የኢኮኖሚ ውድቀት ወይም ኢኮኖሚ ሪሴሽን እንዲገባ ምክንያት የሆነ ነውን? የሚለውን ሄድ መለስ ብለን እንቃኛለን። አብራችሁን ቆዩ። ከሁሉም በፊት እንዲህ ነበር። ዓለም የአሜሪካና የቻይናን ያህል የሚነጋገድ ሀገር አልነበራትም። ኤያም ብሬመር የተባለው የአሜሪካ ፖለቲካል ሳይንቲስት በዶናልድ ትራምፕ የመጀመሪያዊ ሥልጣን ዘመን ባስነበበው ሱፐር ፓወር በተሰኘው መጽሐፉ ላይ በርካታ አሜሪካውያን ከአሜሪካ ውጭ ተቀጥረው የሚሰሩት ቻይና ነው ይላል። በእርግጥም በዚያች የምድራችን ሁለተኛ ሀያል በሆነች ሩቅ ምስራቃዊት ሀገር 110 ሺህ አሜሪካውያን በስራና በኑሮ ተሰማርተዋል። ይህንን ያህል አሜሪካዊ ተቀጥሮም ሆነ ተቀምጦ የሚኖርበት የዓለም ሀገር ሌላ የለም። የመቶ ሺህ አሜሪካውያንን መቀጠሪያና መኖሪያ የሆነችው ቻይና ለአሜሪካ ገበያ የምታቀርበው ምርት 440 ቢሊዮን ዶላር ይደርሳል። በእርግጥ ይህንን ዶናልድ ትራምፕ አጋነውት አንድ ትሪሊዮን ነው ብለዋል። የሀገራቸው መንግስታ ተቋማት ግን ከ440 ቢሊዮን አላሳለፉትም። ይህ የቻይና ምርት የአሜሪካን ገበያ ጥለቀለቀ ነው። አሜሪካ በአንጻሩ ወደ ቻይና የምትልከው ምርት 145 ቢሊዮን ዶላር ብቻ ነው። ልዩነቱ 295 ቢሊዮን ሆኗል። የንግድ ጉድለቱ ወይም ትሬድ ደፈሲት በዝቷል ያሉት ከቻይና የሚገባውና ወደ ቻይና የምንልከው አልተጣጣመም ባዩ ዶናልድ ትራምፕ በቻይና ላይ 145 ፐርሰንት ታሪፍ እንዲጥሉ ምክንያት ሆኗቸዋል። 145 ፐርሰንት ደግሞ ምንድን ነው፣ እንዴት ስተሰላ የሚለውን ጥያቄ ለመመለስ የቢቢሲው ቤንቹና ቶም ኤዲንግተን የጻፉትን እንመልከት። ቤንና ቶም ይህ ስሌት ከባድና ውስብስብ አይደለም ይላሉ። ለአሜሪካ ሰሞነኛ ታሪፍ መነሻ የሆነው ኤክስፖርት በምታደርገውና ኢምፖርት በምታደርገው መካከል ያለው የንግድ ሚዛን ካልተመጣጠነ ወይም በሌላ አገላለጽ የምታስገባው ከምትልከው ከበለጠ ልዩነቱን ለሁለት በማካፈል የሚገኘው አሃዝ ወደ መቶኛ ተቀይሮ ታሪፍ ይጣላል ማለት ነው። ትራምፕ በአንድ ቀን ኢትዮጵያን ጨምሮ በዓለም ጥግ ባሉና በመረጧቸው ሀገራት ላይ የጣሉት ታሪፍ መጠን በዚህ ቀመራ የተሰላ ነበር። ለአብነት በዚያ በመጀመሪያው ዕለት ቻይና ላይ የጣሉት ታሪፍ 34 በመቶ ብቻ ነበር። ይህም የመጣው ቻይና ወደ አሜሪካ የምትልከው የ440 ቢሊዮን ዶላር ኤክስፖርትና አሜሪካ ወደ ቻይና የምትልከው የ145 ቢሊዮን ዶላር የሚያወጣ ምርት ሲቀናነስ የተገኘው 295 ቢሊዮን ዶላር በመቶኛ ሲሰላ 67 በመቶ በመሆኑና ይህን ለሁለት ሲካፈል 34 በመቶ በመሆኑ ነበር። አሁን ግን ዶናልድ ትራምፕ የሌሎችን ሀገራት ሁሉ አዘግይተው የቻይና ታሪፍ ከ67 በመቶ ወደ 145 በመቶ እንዲያድግ አደረጉትና የነ ኢትዮጵያ የነ ኬንያ የነ ህንድና አውሮፓ ህብረት ታሪፍ ለሚቀጥለው 90 ቀን ሳይተገበር ዘግይቶ የቻይና ግን ብቻውን 145 እንዲከፈል ይሁን ብለዋል። ለፕሬዚዳንት ትራምፕ መመሪያ ከቤጂንግ አጽፋ የተሰጠው ወዲያውኑ ነበር። ወደ ቻይና በሚገባ የአሜሪካ ምርት ላይ 125 የታሪፍ ክፍያ ጥለናል ብላለች ቤጂንግ። ፕሬዚዳንት ሺም የምንፈራው የለም ማለታቸው ተዘግቧል። and China is firmly opposed to such bullying. አሜሪካ በቻይና ላይ የምትጥለውን ታሪፍ እንደቀጠለችበት ነው። አገራችን እንዲህ ያለ በጥባጭነት እንዲቆም እየጠየቀች ቆይታለች። ቻይና ጫናም፣ ማስፈራሪያንም ሆነ ስም ማጥፋትን አትቀበልም። እንዲህ ያለው አካሄድ ከቻይና ጋር ለመሥራት ትክክለኛው መንገድ አይደለም። አሜሪካ ከምር ከእኛ ጋር መነጋገር ከፈለገች አክብሮትና የእኩያ አስተሳሰብ ሊኖራት ያስፈልጋል። አሜሪካ የሁለቱን አገራት ጥቅምና ፍላጎት ወደ ጎን ካለችውና በዚሁ የታሪፍ የንግድ ጦርነት መቀጠልን ከወደደች ቻይና የበኩሏን እርምጃ በመውሰድ ጥቅሟን ታስከብራለች። የቻይና የውጭ ጉዳይ ሚኒስቴር በጥባጭ ያለው የዶናልድ ትራምፕ የታሪፍ ፖሊሲ በእርግጥም ዓለምን እየበጠበጠ ነው። ቻይና ወደ አሜሪካ ትልከዋለች የተባለውና 440 ቢሊዮን ዶላር ያወጣል የተባለው ምርት በዋናነት ስማርት ስልኮች፣ ላፕቶፖችና ባትሪዎች በአጠቃላይ 19 በመቶ የሚሸፍኑት ነው። አሻንጉሊቶችና የቴሌኮም እቃዎች ደግሞ አራት በመቶውን ይይዛሉ። 145 ቢሊዮን ዶላር የሚያወጣውና ከአሜሪካ ወደ ቻይና የሚገባው ምርት ደግሞ ለአሳማዎች ቀለብ የሚሆን የግብርና ምርት ዘጠኝ በመቶ፣ አውሮፕላንና የአውሮፕላን ሞተር ስምንት በመቶ፣ መድኃኒቶች ወደ አራት በመቶ ገደማ እንደሚሸፍኑ የአሜሪካ መንግስት ዓለም አቀፍ የንግድ ኮሚሽን መረጃዎች ይዘረዝራሉ። አሁን ዶናልድ ትራምፕ 145 በመቶ ታሪፍ የጣሉበት ይህ የቻይና ምርት አሜሪካ ሲገባ በቀጥታ በአሜሪካውያን ሸማቾች ላይ የሚወድቅ ነው የሚሉ ጩኸቶች፣ አስመጮች ወደብ ላይ ለመንግስት የከፈሉትን ገንዘብ አቻችለው በሸማቾቹ ላይ እንደሚጥሉና ኑሮን የሚያስወድድባቸው እንደሆነ የሚናገሩት ድምጾች በርክተዋል። ይህንን ተከትሎም እንደገና ዶናልድ ትራምፕ ተመልሰው በስማርት ስልኮች ላይ ያለው ታሪፍ ተነስቷል ሲሉ ተናግረዋል። ይህ ማለት ቻይና በአሜሪካ ገበያ ላይ ሸጣ ከምታገኘው 440 ቢሊዮን ዶላር ውስጥ 9 በመቶ ወይም 40 ቢሊዮን ዶላር የሚደርሰው ከስማርት ስልክ ሽያጭ የሚሰበሰብ በመሆኑ ይህ ታሪፍ አይጣልበትም ማለት ይሆናል። ዶናልድ ትራምፕ ከአገራችን ኢኮኖሚ ያለ አግባብ ተጠቅማለች የሚሏትን ቻይናን ለመቅጣት ይህንን ያህል የታሪፍ መጠን ቢጥሉም የንግድ ልዩነቱ ወይም ሁለቱ አገሮች ገበያዩት ተቀናንሶ የሚገኘው 295 ቢሊዮን ዶላር ከአሜሪካ ኢኮኖሚ አንጻር ሲቀመጥ አንድ በመቶ ብቻ ነው። በነገራችን ላይ ይህ ቻይናና አሜሪካ የሚነጋገዱት ተቀናንሶ የሚገኘው 295 ቢሊዮን ዶላር የአሜሪካ የትሬድ ደፈሲት ማለት የአሁኑን የኢትዮጵያ ኢኮኖሚ ሶስት እጥፍ እንደማለት ነው። የብልጽግናዋ ኢትዮጵያ አጠቃላይ ጥቅል ዓመታዊ ምርቷ 100 ቢሊዮን ዶላር ነው። አሜሪካ ቻይና ያለ አግባብ ከኢኮኖሚ ለመጠቀሟ ማሳያ ነው ብላ የምታቀርበው የ295 ቢሊዮን የበጀት ጉድለት ከአሜሪካ ኢኮኖሚ አንጻር እጅግ ያነሰ ቢሆንም እንደ ኢትዮጵያ ላሉት ሀገራት ግን የሶስት ዓመት ጥቅል ምርታቸው መሆኑን እያሰብን ትራምፕ ይህንን አገራቸው ላይ ኑሮን የሚያስወድድ ዓለምን የሚያናጋ ፖሊሲ ለምን መረጡ የሚለው መሰረታዊን ጥያቄ ወደ መመልከት እንለፍ። ኦን ኤፕሪል 2 ፕሬዚደንት ዶናልድ ትራምፕ

የፖለቲካል ኢኮኖሚ ባለሙያዎች መርካንታሊዝምና ፕሮቴክሽኒዝም ሲሉ የሚጠሩት ሰሞነኛው የዶናልድ ትራምፕ ጫጫታ አምጪ ውሳኔ ዋና ዓላማው ከውጭ የሚገቡ ምርቶችን በማዳከም አሜሪካውያን የአገር ውስጥ ምርቶችን እንዲሸምቱ ለማድረግ ነው የሚል ነው። የአሜሪካ ኩባንያዎች የሚያመርቱት ምርት እያለ እነሱን ማበረታታትም እየተገባ ከቻይና የሚመጣን እቃ ለምን እንገዛለን ባይ ናቸው። እንዳመሆኑ የኑሮ ውድነትን እቀንሳለሁ በማለት ቃል ገብተው የተመረጡት ፕሬዚዳንት ይህ ፖሊሲያቸው የአሜሪካውያንን ወጪ የሚያከብድ አድርገዋል እየተባለ ነው ማለት ነው። ከልብስ እስከ ቡና፣ ከአልኮል እስከ ኤሌክትሮኒክስ ምርቶች ዋጋቸው ይነራል። የፋብሪካ ግብአቶችን ከውጭ ሀገራት የሚያስገቡ ኩባንያዎችም በምርቶቻቸው ላይ ከፍተኛ ጭማሪ ስለሚያደርጉ ሕይወት በሐያሏ ሀገር ሀያል ይሆናል እያሉ ናቸው። ለዚያም ነው የአክሲዮን ገበያው ሲያሽቆለቆለ የከረመውም ይላሉ። ይህ ፕሬዚዳንቱ በቻይና ላይ የጣሉት የ145 በመቶ ታሪፍ ከትናንት ጀምሮ ተግባራዊ ይሆናል የተባለ ሲሆን፣ በመጓጓዝ ላይ ያሉ ምርቶችን እንደማያካትትና ከባለፈው ቅዳሜ ጀምሮ ከቻይና የሚነሳ ምርት ሁሉ ከዋጋው 145 ፐርሰንት እየተቀረጠ ወደ አሜሪካ ይገባል ተብሏል። የእነዚህ ሁለት ኃያላን ወቅታዊ የንግድ ጦርነት ዓለምን ለሌላ ኢኮኖሚያዊ ድቀት ወይም ኢኮኖሚክ ሪሴሽን ይዳረገው የሆነው የሚለው በብዛት የሚነሳ ጥያቄ ሆኗል። ዶናልድ ትራምፕ ይህንን ጥያቄ ያነሳባቸውን ጋዜጠኛ ደደብ ብለውታል። ይሁን እንጂ በ1930ዎቹ እንደነበረው ያለ ወይም በ2008 አጋጥሞ እንደነበረው የኢኮኖሚ ድቀት እንዳይመጣ የሚሰጉ ሰዎች ምልክት ታይቷል እያሉ ነው። ባንኮች የኢኮኖሚ ጦርነት መሳሪያ ናቸው የሚለው የቢቢሲው የቢዝነስ ኤዲተር ሳይመን ጃክ አለም አቀፍ ንግድን ከምስራቅ ወደ ምዕራብ የሚያቀላጥፉት ኤችኤስቢሲና ስታንዳርድ ቻርተርድ የተባሉት ባንኮች ይህንን የታሪፍ ዜና ትራምፕ ካመጡ በኋላ ግብይታቸው 10 በመቶ አሽቆልቁሏል ይላል። ሌሎች ምልክቶችን መታየታቸውን ያነሳና የዓለምን ኢኮኖሚ ጤንነት ለመለካት ጥቅም ላይ የሚውሉት ኩፐርና ነዳጅ ዘይት በትራምፕ የታሪፍ ናዳ ምክንያት ዋጋቸው 15 በመቶ አሽቆልቁሏል ይላል። እናም ምንም እንኳን እንደ 1930ዎቹ ያለ ቀውስ እስካሁን ባያጋጥምም አይመጣም ብሎ መጠበቅ ተገቢ አይደለም ሲል ያክላል። ቀጥሎ ግን የእነዚህ ዝሆኖች ሳሮቹ ላይ የሚያደርሰው ተጽዕኖ ምንድን ነው የሚለውን ለመመልከት እንሞክር።

ቁርስ ላይ ያንጸባረቁትን አቋማቸውን ምሳ ላይ አይደግሙትም የሚባልላቸው ዶናልድ ትራምፕ ከቻይና ጋር የገቡበት የንግድ ጦርነት ለሶስተኛው ዓለም ሀገራት እድልም ስጋትም ነው የሚሉ ጸሐፊዎች ጠቀሜታውን ሲያብራሩት፣ ሁለቱ ሀገራት ምርቶቻቸው ለመገበያየት በዚህ ደረጃ የተቆለለ ታሪፍ አንዱ በሌላው ላይ ከጣለ የመገበያየታቸው ደረጃ ይቀንሳል ይላሉ። ስለዚህ ቻይና በቢሊዮን ዶላሮች ገዝታ ከአሜሪካ የምታስገባውን የብሎቄ ምርት እንደ ብራዚል ካሉ ሀገራት ልትገዛው ትችላለች። በአሜሪካ ገበያ እንዳይሸጡና ዋጋቸው የማይቀመስ እንዲሆነ የተደረጉት የቻይና ምርቶች ደግሞ በሶስተኛው ዓለም ሀገራት በአነስተኛ ዋጋ እንዲቀርቡ ሊደረግ ይችላል የሚለው መላምት አለ። ቻይና በየአመቱ የምታመርተውና ከሀገር ውስጥ ፍጆታ እየተረፈ ያለ ለዓለም ገበያ መሸጥ የሚገባው የአንድ ትሪሊዮን ዶላር ምርት አለ። ከዚህ ውስጥ 440 ቢሊዮን ወይም ወደ ግማሽ የሚደርሰው ይሸጥ የነበረው አሜሪካ ገበያ ላይ ነበር። እናም ይህንን በአሜሪካ ውስጥ መሸጥ አላዋጣ ሲል ወደ ሌሎች ሀገራት ልታቀርበው ትችላለች። እነዚህ የሶስተኛው ዓለም ሀገራት ደግሞ ይህንን የቻይናን ምርት በተመጣጣኝ ዋጋ ሊያገኙት ይችላሉ የሚል ግምት አለ። ወዲህ ደግሞ ቻይና ግማሽ ያህሉን የውጭ ምርቷን የምትሸጥበት የአሜሪካ ገበያ በታሪፍ ጫና ምክንያት ሲጎድል በአፍሪካና ሌሎች አካባቢዎች የምታደርገው ኢንቨስትመንትም ሊቀንስ ይችላል የሚል ትንበያ አለ። በሌላ ቋንቋ አሜሪካ ገበያ ላይ የሸጠችውን ገንዘብ ይዛ ወደ ሌሎች ሀገራት የመሄዷን ነገር ትቀን ንሰዋለች ማለት ነው። ወዲህ ደግሞ አሜሪካ ገበያ ላይ ጫና የሚደረግባቸው የቻይና ኩባንያዎች ወደ ሌሎች የዓለም ክፍሎች ሊሄዱ ይችላሉ፣ በዚያም ወደ ሥራ ሊገቡ ይችላሉ የሚለውን አመክንዮ ሃው ዩኤስ ቻይና ትሬድ ዎርስ አር ሪሼፒንግ ኢስት አፍሪካ በሚል ርዕስ ለቢዝነስ ዴይሊ የጻፈው ተመራማሪው ፌሊስተስ ካንዲያ ኢትዮጵያን ያነሳል። ዶናልድ ትራምፕ ከዚህ በፊት በነበረው የፕሬዚዳንትነት ዘመናቸው በሶላር አምራች ድርጅቶች ላይ ታሪፍ መጣላቸውን ተከትሎ የጃፓኑ ቶዮ ሊሚትድ ኩባንያ በ2009 ዓ ም ወደ ኢትዮጵያ ሄዶ በሐዋሳ ኢንዱስትሪ ፓርክ ውስጥ ሁለት ጊጋዋት የሚያመርት ሆኖ ነበር ይልና ከጃፓን ሲከለከል ኢትዮጵያ ውስጥ የተመረተ በማድረግ መሸጥ ጀምሮ እንደነበር ያስታውሳል። አሁን ግን ይሄ የሚሰራ እንዳልሆነም እየተነገረ ነው። በአንድ በኩል አሜሪካ በኢትዮጵያ ላይ የጣለችው አጎዋ ገበያ ክልከላ አሁንም እንደቀጠለ ነው። በሌላ በኩል ደግሞ የአሁኑ የአሜሪካ ጸረ ቻይና ታሪፍ በሌሎች ሀገሮች የቻይና ምርቶች ላይ እሴት ጨምረው የሚሸጡ አካላትንም የሚመለከት ነው ተብሏል። በሌላ ቋንቋ አንድ ቻይናዊ ድርጅት ከሀገሩ ያመጣውን ምርት አዲስ አበባ ላይ እሴት ጨምሮበት እንደገና ወደ አሜሪካ ቢልከው 145 ፐርሰንት ታሪፉ ይመለከተዋል ማለት ነው። ከዚህ ቀደም የአሜሪካን የታሪፍ ፖሊሲ የቀመሱ ሀገራት ከኤስያ ተነስተው ኢትዮጵያ ውስጥ በመግባት ምርት እንዲያመርቱ የሚያስችላቸው አስተማማኝ አገር ሰላም፣ ጤናማ የዲፕሎማሲ ግንኙነትና ከታሪፍም ከኮታሚ የነጻ የአሜሪካ የአገዋ ገበያ እድል ነበረ። አሁን ይሄ የለም። ከዚህ በተጨማሪም አሁን ኢትዮጵያ ተበጥብጣለች። ፋብሪካዎችን ዘግተው የሚሸሹ ኢንቨስተሮች ቁጥር በየጊዜው እየጨመረ ነው። በአገሪቱ ያለው መንግስት በአገር ውስጥ ጦርነት ላይ፣ ከጎረቤቶችም ጋር ውጥረት ላይ የሚገኝ በመሆኑና በራሱ ህዝብ ላይ በፈጸመው በደል ምክንያት ከአሜሪካ መንግስት ጋር ልዩነት ውስጥ ገብቶ ለማዕቀብ በመዳረጉ ፋብሪካዎችና ኢንቨስተሮች ይመጣሉ ተብሎ አይገመትም። እናም አሜሪካ ታሪፍ የጣለችበት የቻይና ኩባንያ እንደ ድሮው ኢትዮጵያ ውስጥ ይገባል ተብሎ አይጠበቅም። ይልቁንም የአገዋ ገበያን ተማምኖ ኢትዮጵያ ውስጥ የገባና እስካሁንም ስራ ላይ የሚገኝ የቻይና ኩባንያ ይህ ሀገሩ ላይ የተጣለው የ145 ታሪፍ የሚመለከተው ሊሆን ይችላል። በዚህ የቻይናና የአሜሪካ የንግድ ጦርነት ዓለም አቀፍ የኢኮኖሚ ውድቀት ቢያጋጥም፣ ኢትዮጵያ እጠዋ እንዴት ይሆናል የሚለውም ሌላ መነሳት የሚገባው ጥያቄ ይሆናል። በእርግጥም ይህንን ቀውስ ማምለጫ መቀየስ የሚችል መንግስታዊ አቅም እንደሌለ በድፍረት መናገር ይቻላል። ለአይ ኤም ኤፍ የገበረና ለዓለም ባንክ የተንበረከከ የአገርን የገበያ ሉዓላዊነት በችርቻሮና በጅምላ ያቀረበ መንግስት ኢትዮጵያን ከዓለም የኢኮኖሚ ቀውስ የሚታደግበት መላ ይኖረዋል ተብሎ አይጠበቅም። በእርግጥ በዓለም ኢኮኖሚ ላይ ኢትዮጵያ ያላት ሚና ሚጢጢ ነው። እንዳም ሆኖ አርሶ አደሮቿ የሚያመርቱት ቡና ሰሊጥና መሰል የግብርና ምርት በዓለም ገበያ ላይ ችግር ሊገጥመው ይችል ይሆናል። መልካሙን ሁሉ በመመኘት በዚሁ እሰናበታለን።